ሰኒ በውስጥ አውሪኝ። እሺ ሁላችንም ቻው። ደህና ዋለሁ። ስራ ልሰራ ነው። በውስጥ ግን እፈልግሻለሁ ሰኒ የምሬን ነው ሁላችሁ ፈሰ ብውፈ ሁላችሁም እፈልጋቸዋለሁ። አውሪኝ ነው እኔ ከተናገርኩ በኋላ ሰው እፈልግሻለሁ፣ ሌላኛው አልፈልግም አለም እፈልግሻለሁ። ሲጀመር ከአንቺ ሲጀመር የምር ያቃጥራ አይደለም። እን አሁን ባለ ትዳር እያልኳቸው እኮ ነው። እንዲያውም ገሩልኝ ስላችሁ ነበረ። ማሻላህ ማሻላህ፣ አላህ የዘላቂ ያድርጉላችሁ የምር ዛሬ

እኔ የምላቸው፣ ማለት ነው። አሁን አትመንዋት፣ እዛ ሌላ ከላስ ምንም አይደለም። አልሚዬ፣ ማለት ነው። መልካም ትዳር ብለናል። መብሩክ መብሩክ! አረብ ሀገር እኮ ነው ያለሁት። ብቻ ቤተሰብ እንትን ይላል። በቃ እኔ ካይታሰራል እንጂ አይደለም። እሱ ኢትዮጵያ ነው፣ እኔ እዚህ ነኝ። ደስ ቤተሰብ ብቻ ነው የሚተዋወቀው። ሰኔ አንቺ ደግሞ ምንድን ነው የምታወሪው? አልምዬ ግን ማለት ነው እንደዚህ ግዝተሽ ገብተሽ እንደታወሪ ሴቶቹ ቀንተው ማለት ነው አየር ላይ ቁጥሩን ነው የሚያፈላልጉበት። ይደውላል። ተይ ተይ ተይ፣ ይዘርብሻል። ኧረ ጉድ! አይ ይዘርብሻል፣ ይቅርብሽ። ኧረ አላገባውም እንደዛ ከሆነ ኧረ አላገባውም እንዴ!

ለኔ ደግሞ ማለት ነው። አልሚ አንድ ነገር ልጠይቅሽ፣ ለእኔ ማለት ነው ምን ነገር አልፈለግም፣ ቁጥሩን ብቻ። ከሰርጋሽ ተባበሪ፣ ከዛም በኋላ ሌላ ነገር ሌላ ሰው ቁጥሩ

የስድብ ማአት ነው የሚለቁብኝ ወይ ወይ ቀለቁ የብሩኪን ፎቶ ተዩና የባልሽን ፎቶ ላኪልንና እንድንሰራልራልሽ እኔ ባል የለኝም። ሊቀሙ ቤታችንን ከፍተን እንዲ

ባልሽ ባሌ ነው አላለችም? ኧረ ባይኔ እና በባሊ ከሆነ እቺ ዛሬ አልሻ ማለት ነው። ምን ፈልጋኛለች እቺ ልጅ? አንቺ የኔ ባል ብቻ ነው። የሷ ፕሮፋይል ያረጋችሁ የኔ ባል ብቻ ነው፣ ሌላው ትርፍ ነው።

ጉራጌኛ ብዙ አይነት ነው፣ ብዙ አይነት ነው ጉራጌኛ። ሰላም ሰላም፣ ፈያነሽ በቃ ሰላም። በአማርኛ ሰላም ነው፣ በእኛ ቋንቋ ፈያነሽ። ፈያነሽ በጉራጌኛ በጉራጌ እንደው ፈያነሽ ብቻ። ብዙ አይነት ነው ያለው። በስልጥኛ ምንድን ነው የሚባለው? ፋፊ አዎ፣ ፋፊ። ምንድን ነው የሚባለው በስልጥኛ

እናንተ እኮ እናንተ እኮ ራሳችሁ አድሜ እኮ እየሰደበቻችሁ ነው። እናንተ ታኔ እንደዚህ እያለቻት ነው። ለፋፊ ማለት ነው የብሩቴን ፕሮፋይሉ ዩቱብ ላይ ለምናረስ እያሉኝ ነው። የምን ለበላቸው እያለች በምንኛ ነው በምንኛ ነው

እደነቅነው፣ ካስወድን ብዬሽ ሀኒዬ ማለት ነው እኮ ሀሊሜን ማለት ነው ባልሽ፣ ጨረሱብኝ፣ ሊወስዱብኝ ነው፣ ድረሽልኝ አለቻት ሀና ነን ማለት ነው። አዎ፣ እና ሰባ ምናምን ሰው እኮ ነበር ያኔ። እወስድብሻለሁ ያለኝ አዎ፣ አንድ እኮ ነው እትበጣጥሱት ነው። እንደ በዐልሽም ማንም አይወስድሽም፣ አይዞሽ አለኝ። ኧረ በአንጋሪ አይደለም፣ እንደ ኢትዮጵያ በዐል አይደለም።

ወደብራችሁን እዚህ ጋር እናንተ ወረ ወሬ ቀይሩ። የምን ባሌ ባሌ ነው? ባልሽ ምፈልጊ ወጣ በይና። ወደ አልተሳደብንም፣ በፍፁም አልተሳደብንም። አይደለም አይደለም። አንቺ ዩቲዩብ ላይ ፕሮፋይል አድርጊው። ባሌ ነው እችን ደግሞ ቲክቶክ ላይ እየፖስተትኩት ነው፣ ባሌ ነው እንሞሽረው። እንዲሁ ወሬያችሁን ቀይሩ። የምን ወሬ ነው አንዴ

መና ሰውን ኮተታላለችን ሀቢባ እና ይግቢ ወለ ሂለዚህ አናወራም፣ በሌላ ቋንቋ ማለት ነው። ሀቢባ ግቢ፣ የምር አናወራም፣ በቃ በሌላ ቋንቋ ያለው ይኸውላችሁ፣ እኔ እነሱን ለማናደድ ነው። እኔ ብሩኬን አፍቅሬ አደለም ባሌም አይደለም።